ደስ ይለኛል። ሁለት መቶ ሺ ሰብስክራይብ ይላል። ግሩም ድንቅ ነው። መልክሺ አስተሳሰብሺ ቢባልልሽ ምን ይደንቃል ታዲያ ሀይሚዬ፣ የሚቆንጆ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የእጽብ ደንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እንግዲህ በጣም የሚገርም በቃ በጉጉት ስንጠብቀው የነበረ የሀይሚዬና የቡራዬ ፕሮግራም ማለት ነው። እውነት ለመናገር ማለት ነው ቀለበት ሊያደርግላት ነው ወይስ ምንድን ነው? እንደውም አንድ ልጅ መታ ኮሜንት ላይ ሁለት መቶ ኬ ሊከበርላት ሊከበርለት ነው ብላኛለች። የእውነት ነው የምላችሁና በጣም ጎበዝ ነሽ አንቺ እውነት፣ በጣም ጎበዝ አስተሳሰብሽ፣ በቃ የሌለን ያሰብሽው ሀሳብ ማለት ነው። እና እኔ እንደዛ አልነበረም የጠበኩት ማለት ነው እኔ የጠበኩት በቃ ቀለበት ሊያደርግ ነው ብዬ ነበረ። ነገር ግን ድንቋ ማለት ነው ድንቋ ጨረቀዋ ሐይሚዬ ብሩኬን በሚገርም ሁኔታ ለየት ባለ ሁኔታ ሁለት መቶ ኬ አክብራለታለች በዱባይ ለዛውም ደግሞ በጀልባ ላይ ሆነው ማለት ነው። በጣም ደስ የሚልና ጥሩ ጊዜ ነው ያሳለፉት። እውነት እኔ በበኩሌ በጣም ደስ ብሎኛል። እንኳን ደስ አላችሁ ብያለሁ። በዛ ላይ ደግሞ እንግዲህ ሀይሚዬ ከተመልካች ጋር ከነሱ አድናቂዎች ጋር ሆነው ይሄንን ሀሳብ አምጥተው በብዙ ነገር ተባብረዋት እንዲከበርለት የተደረገው ማለት ነው። እስከ ዛሬ ታውቃላችሁ፣ ቲክታክ ላይ ምናምን ያከብሩለት ነበረ አሁን ደግሞ በደማቁ በዱባይ ላይ አክብረዋል። እውነት የሀይሚ የብሩኬ አድናቂዎች ትለያላችሁ፣ በጣም ትለያላችሁ። በቃ ጎበዞች ተለያችሁ። በቃ የእውነት ነው የሚላችሁ እንደዚህ አስደስታችኋቸዋል። እና እናንተንም ፈጣሪ ያማረ የሰመረ የሚያስደስት ህይወት ትዳር፣ የሌላችሁ ትዳር ይስጣችሁ። በቃ እነዚህ ልጆች እንዳስደሰታችሁ እናንተ የምትደሰቱበትን ነገር ይስጣችሁ ነው የምለው። ኔ ሌላ ምንም የምለው ነገር የለም። ዱባዮች ትለቅ ያላችሁ። በነገራችን ላይ ዱባዮች በጣም ጎበዞች ናቸው አሁን ቀጣይ የሩታና ያብርሽም አሉ የሩታና አብርሽም ዱባይ ላይ ያሉ ሴቶች በጣም ጎበዞች ናቸው። ሰርፕራይዝ ሲያደርጉ ምናምን ተውት የሌለ አሁን እነሱ ራሱ ወደፊት ይጠበቅባቸዋል ማለት ነው እና ሬከርድ እየሰበራችሁ ነው ያላችሁት። ለማንኛውም የሀይሚና የቡራ አድናቂዎች በዛ ላይ ታውቃላችሁ ቡራዬ የሌለ ነው በቃ የሚገርም በቃ እንዴት ብዬ ልንገራችሁ። ደስታው ደስታ አይደለም፣ እውነት ወደር የሌለው ደስታ ነው። በዛ ላይ ጓደኞችንም ደግሞ ይቅርታ አባብራችሁ ስላላከበርኩ፣ ቀጣይ ግን በደንብ አድርገን እናከብራለን ብሏል። በዛ ላይ ደግሞ ያው ቡራዬ ይጾማል፣ ጾመኛ ነው ታውቃላችሁ። ወቅቱም ጾማችን ስለሆነ ኬኩ የጾም ነገር ሊኖረው ይችላልና አትበላም። ሌላ ጊዜ በደንብ አድርጌ አበላለው። ኬክ የኔ ሁለት መቶና ያንተ ደግሞ ሁለት መቶ ሀምሳ ኬ ሲከበር ዛሬ ላይ እንግዲህ ይለፍብህ ብላ ትፋህ ሰጥተዋለች። በነገራች ላይ ትፋህ ማለት ነው ለጤናም ለብዙ ነገርም በጣም ቆንጆ ነው። በዛ ላይ ደግሞ ማለት ነው ለሚወዱ ሰው ትፋህ ፍቅርን ይጨምራል ይባላል እና ቆንጆ ትፋህ ሰጥታው እንግዲህ ትፋህን በልቷል ማለት ነው። ቡራዬ ግን እውነት በጣም ነው ደስ የሚሉ ደግሞ ቦታው ሲያምር በቃ። ይህን ሀሳብ ራሱ እንዴት እንዳሰባችሁት እንዴት እንደመጣላችሁ ነው እኔ የገረመኝ። እውነት በዛ ላይ የአበሻ ቀሚሱ ራሱ እንዴት አባቱ እንደሚያምርባቸው እውነት። የአበሻ ቀሚሱ አያምርም ጋይስ? በጣም ነው የሚያምረው። ቦታው ራሱ በቃ ምርጫችሁ ራሱ ዋው ዋው ያሰኛል እና ሀይሚዬ ለቡራ ትልቅ ነገር ነው ያደረግሽለት አሁን ቡራ ወደፊት ምን ላድርግ ብሎ እንዲጨናነቅ ነው ያደረግሽው በለጥሻቸው ነሽ አንቺ በለጥሻቸው ነው መባል ያለብሽ የኔ ቅመም ማለት ነው እንዴ ሀይሚ አደገኛ ናት እኮ ፕራንክ ላይ አደገኛ ናት ሰርፕራይዝ ላይ አደገኛ ናት እንዴ ሀይሚ እውነት ደስ ይላል ቡራ ተደስቶ በማየቴ እኔ በበኩሌ በጣም ደስ ብሎኛል። ኬኩ ራሱ በጣም ቆንጆ ኬክ የሚያምር ኬክ ነው። በሁለት መቶ ኬክ ኮንግራ ተብሎ ነው የተሰራለት እና ደስ ይላል እውነት ቀጣይ ደግሞ ሁለት መቶ ሀምሳ ኬ ከሀይሚ ራሷ ናት ፕሮሚስ ብላለች። እንግዲህ ፕሮሚስ ሁለት መቶ ሀምሳ ኬ እሷ ሁለት መቶ ሁለት መቶ እናስገባታለን እኛ ችግር የለብንም እ ሰብስክራይብ እናደርጋለን እኛ እናበረታታችኋለን። እናንተንም እናንተ ድግ እንድትሉልን በተለይ ኢትዮጵያ ያላችሁ ወጣቶች ማለት ነው፣ ማደግ አለባቸው። የእውነት ነው የምላችሁ። ተምረው ምን ብለው ስራ እያጡ የሚንከራተቱ የቤተሰብ ሸክም ሆነው የሚኖሩ ስንት ነው ያሉት! እና ቁም ነገር ማለት ነው። እንደዚህ አይነት አሁን እነዚህ ልጆች በማደጋቸው ልንደሰት ይገባል ምክንያቱም ከስራቸው በጣም ብዙ ልጆችን ያሳድጋሉ በጣም መልካም ናቸው ከምላችሁ በላይ አሁን ቢንዬ ዩትብ ቻናል ይከፈትለታል ሰሞኑን ማለት ነው ልክ እንደ ፍጼ ማለት ነው እሱንም እናሳድገዋለን እነሱም የመጧቸውን እናሳድጋለን እኛ እኛ ደግሞ እናድግም እንጂ ችግሩ አይ። እኛ ራሱ ኢትዮ እኔ ራሱ ኢትዮጵያ ስገባ አገኛቸዋለሁ። እውነት ለመናገር ሀይሚዬንም ቡራዬንም እነ እሩቻ አብርሽን አገኛቸዋለሁ ብዬ አስባለሁ። እንደ እግዚአብሔር ፍቃድ ለዛ ያደርሰንና ማለት ነው ለዛ ያደርሰን እንጂ ሄጃ አገኛቸዋለሁ ያሉበት ድረስ ማለት ነው። እና ደስ ይላል። እና እና ብዛሁባቸው አይደለ ቤተሰብ። እኔ ኮ እኔ ራሱ እዛ ቦታ ላይ ብኖር አስቡት የሚሰማኝ ስሜት እኔ ደስ ነው ያለኝ። በቃ ሳያቸው ጨረቃ አመስለው፣ ቀኑን ሙሉ አጓጉተውን አጓጉተውን አጓጉተውን ሲመጡ ደግሞ ፏ አብለው፣ ዋው እውነት በጣም ነው የምታምርት። ደግሞ በጣም ሰርግ እኮ በሉት፣ የራሱ ሰርግ ነው። በቃ ቀለበት አለማድረጉ እንጂ ቡራየ ከሰርግ አይተናነስም። ቆንጆ ዝግጅት ነው ያዘጋጀችለት። ትለያለሽ ሀይሚ እኔ በወሬ አይደለም እኔ በተግባር ነው ትላለች። ብዙ ጊዜ ምንም ሳትናገር ነው እንግዲህ። ይህን ነገር ሰርፕራይዝ ያደረገችን እና፣ አደገኛ ልጅ ናት ሀይሚዬ። ብልህ ሴት፣ ብልህ እውነት፣ ብልህ ሴትና የሚያከብራችሁን ሰው ስታገኙ ማለት ነው ምን ያክል ደስተኛ እንደምትሆኑ የእኔ ናት። ለምን ትጨነቅብኛለች ያለች ብሎኮ በቃ ስንትይ እንደ ሳማት ራሱ የኒጌታ አይ፣ ቡራዬ ቡራዬ፣ ምስኪን ልጅ ነው። ለት ስሬት ማለት ነው የኔ አባት፣ የሙሽጌ ልጅ የሙሽዬ ልጅ የጨዋ ልጅ ጨዋ ነው። ይገባሃል? ቡራዬ ማለት ነው። ገና ታድጋላችሁ፣ ተያይዛችሁ ትልቅ ደረጃ ላይ ነው የምትደርሱት። በጣም ትልቅ ደረጃ ላይ በርቱ። እናንተ ጠንካራ ሆናችሁ ብዙ ቻሌንጅ ሊገጥማችሁ ይችላል። ያንን ነገር ደግሞ ተጣጥራችሁ ማለፍ አለባችሁ ማለት ነው። ውድ ቤተሰቦች ለማንኛውም